ሰራተኛዋ አደይ ድራማ እንግዲህ ተለቀቀ። በጣም የሚገርምና በጣም ደስ የሚል እጅግ በጣም ብዙ ነገር የሚያስተምረን በጣም ደስ የሚል ድራማ ነው ማለት ነው። እንግዲህ ሁሉም እዛ ውስጥ ያሉት እንግዲህ የሚጫወቱት ገጸ ባህሪ እጅግ በጣም ደስ የሚል ጨካኝም አለ ሩህሩም አለ። እንግዲህ በጣም ደስ የሚል ድራማ ነው ማለት ነው። እኔ በጣም ነው የሚመቸኝ። እንግዲህ ሰራተኛ አደይ ድራማ የሚጠላ ሰው አለ ብዬ አላስብም። በጣም ደስ የሚል ድራማ ነው ማለት ነው። ቤዛ እንግዲህ እራስ ወዳጅና ለሰው ምንም ደንታ የሌላት ስለ ራሷ ብቻ የምትጨነቅ ልጅ ናት ማለት ነው። ቅምጥልዬ እንግዲህ በፊት በጣም ኃይለኛ ልጅ ነበረች፣ ጫውን ተረጋግታለች። ደስ የምትል ልጅ ናት። እንግዲህ ቅምጥልም የምትጫወተው ገጸ ባህሪ በጣም ደስ የሚል ነው ማለት ነው። ሰራተኛዋ አደይ ድራማ እንግዲህ በጣም ነው ደስ የሚለው። ከባቡሌ ጋራ ፍሬንድ ናቸው ማለት ነው። ዘመድም ናቸው ፍሬንድም ናቸው ማለት ቅምጥ እንግዲህ አቡሌ ከቤት ከሀገር ለመውጣት ነበረ። ሊሊን አግዷት ብር ለማገኘት ነበረ። ባለፈውም እንደዛ ብሎ ለቅምጥል ስነግራት ቅምጥል ግን ያገታት ሊሊ እንደሆነች አላወቀችም። የሆነ ግን የሆነ ስራ ይዘሃል፣ ምንድን ነው ካልነገርከኝ? እያለች ለመሳመን ሞክራ ነበረ። ሱ ግን አልነገራትም ማለት ነው እንግዲህ ሰራተኛዋ አደይ ድራማ ማለት እጅግ በጣም ብዙ ነገር የሚያስተምረን በጣም ደስ የሚል ድራማ ነው ማለት ነው። አደይ እና ዴፍ እንግዲህ አንድ ላይ ሆነው በጣም ደስ የሚል ጊዜ እየሳለፉ ነው ማለት ነው። በዚህ ሰዓት እንግዲህ ፍቅርዬ እንግዲህ ተቃጣያ ያላት ልጅ እሷ አሁንም እየተቃጠለች ነው ማለት ነው። ዴቭ እና ፍቅር እንግዲህ ልስማሙ አልቻሉም። አዴ ነው የሚፈልጋት እሱ። ፍቅር ደግሞ በጭራሽ የአዴ ልትሆን አትችልም እያለች እንግዲህ ዛሬም ከደብ ጋር እየተጨቃጨቀች እየተከራከረች ነው ማለት ነው። ፍቅር የራስሽን አትሻውጂ እጂ የራስሽን ህይወት ብትኖሪ ይሻልሻል፣ እኔ ያንቺ አይደለሁም፣ መቼም ሊያንቺ ሊሆን አልችልም እያለ እንግዲህ ከፍቅር ጋራ አሁንም እየተጣላ ነው ማለት ነው። አዴ አዴና ዴፍ እንግዲህ በዚህ ሰዓት ደስ የሚል ጊዜ ላይ ነው ያለው ደስ የሚል ሰዓት እያሳለፉ ነው እንግዲህ ቤዛም አደይና ዴፍ አንድ ላይ እንዲሆኑ አትፈልግም ምክንያቱም አዴ እንግዲህ ሁሉም ሰው ነው የማይወዳት ማለት ነው። ምክንያቱም መልካም ሰውና እና ጥሩ ልጅ ስለሆነች ብዙ ሰው ነው እንትን የሚላት ማለት ነው። መቼም እዚህ ምድር ላይ እንግዲህ አቀኛ ሰው እና እውነተኛ ሰው ሁሉም ሰው ነው የሚጣምደው ማለት ነው። እንግዲህ ሰራተኛ አዴ ድራማ ማለት በጣም ደስ የሚል ድራማ ነው ማለት ነው። ሪታ እንግዲህ ሩታ በጣም ረጋ እያለች ልጅ ናት። እሷ የምትጫወት ገጸ ባህሪም በጣም ነው ደስ የሚለው ማለት ነው። ዴቪና አዴ እንግዲህ በጣም ደስ የሚል ቦታ እየሄዱ አረፍ አረፍ የሚያማምሩ ቦታ እየሄዱ ጊዜ እያሳለፉ ነው። በጣም ነው ደስ የሚሉት ማለት ነው። እንግዲህ ፍቅራቸው በጣም ነው ደስ የሚለው ማለት ነው። አዴ እንግዲህ ድሮ ፍቅር የሆነች ልጅ ናት ማለት ነው። አሁን ፈገግ እያለች እንግዲህ ከዴፍ ጋራ ጊዜ እያሳለፈች ነው። በጣም ነው ደስ የሚለው ፍቅራቸው ማለት ነው። እንግዲህ ለሰው ልጅ ከፍቅር በላይ እና ሰላም እና ፍቅር ካለው ሁሉም ነገር አለው ማለት ነው። ሰራተኛ አደይ ድራማ እንግዲህ እጅግ በጣም ብዙ ነገር የሚያስተምረን የጓደኛ ማንነት ቤተሰብ እንደሆነ ምን አይነት ከሰው ጋር ግንኙነት ምን አይነት ሌሽን ሊኖረን እንደሚችል የሚያስተምረን በጣም ደስ የሚል ድራማ ነው። እኔ በጣም ነው የሚመቸኝ። በነገራችን ላይ ሰራተኛ አደይ ድራማ እንግዲህ ብዙ ነገር የሚያስተምረን ድራማ ነው ማለት ነው ሊል እና አደይ እንግዲህ በጣም ሁለቱም ለሰው የሚራሩ ሩሩ የሆኑ ልጆች ናቸው ማለት ነው። በጣም ነው ደስ የሚሉኝ እኔ በጣም ነው የሚመቹኝ ማለት ነው። በጣም ደስ የሚሉት ልጆች ናቸው፣ ለሰው አዛኝ ናቸው። በጣም ኪንጎ እንግዲህ አደን ነበረ እስከዛሬ ሲያፈቅር ነበረ። አሁን እንግዲህ ሰብሰብ ብሎ ወደ ቄሜት ጤል ተመልሷል ማለት ነው። ቤዛ እንግዲህ ዳይመንድን ትፈልጋለች ማለት ነው። ዳይመንድ ይወዳታል ቤዛ ባይናገራትም እንደዚህ ያስታውቃል ማለት ነው። ቤዛ እንግዲህ ሮመን ደግሞ የምትወደው አሹን ነው ማለት ነው። አሹን በጣም ትወዳለች። ነገር ግን አሹ ሲታዩ አሹ ደግሞ ሁል ጊዜ የሚገኘው ከሪታ ጋ ነው። በዚህ ሰዓት ባትናገርም እንግዲህ ሮመን በጣም ትናደዳለች። አሹና ሪተን አንድ ላይ ሲታይ በጣም ነው የምትናደደው ሮመን ማለት ነው። እንግዲህ አሹ ከሮመን ጋ መሆን ነው የሚፈልገው ማለት ነው። ኪንጎ ደግሞ እንግዲህ ሮማኒን ያፈቅራታል ያፈቀናታል ማለት ነው። እንግዲህ ያው ፍቅር በአንድ ጊዜ ባይነገረው አይን ላይ ያስታውቃል፣ ወዳታል ማለት ነው። ሊልየ የኔ ቆንጆ በጣም ምርጥ ልጅ፣ በጣም ለሰው የሚታዘን፣ በጣም ሩሩ የሆነች ልጅ ናት ማለት ነው። እንግዲህ ሰራተኛ አደይ ድራማ እጅ በጣም ብዙ ነገር ነው የሚያስተምረን ማለት ነው። እውነት ለመናገር አንዳንድ ሰዎች ማለት ነው መልካም ሆኖ ይቀርቡና መጨረሻ ላይ አውሬ ነው የሚሆኑት ማለት ነው። እንግዲህ ሰራተኛ አደ ድራማ ይህንን ሁሉ ነው የሚያስተምረን ማለት ነው። በጣም ለሰው ደንታ የሌላቸው ክፉ ሰዎች እንደገና ደግሞ እራሳቸውን ትቶ ለሰው የሚጨነቁት እንደ አደ ና እንደ ሊሊ አይነት እንግዲህ ደግሞ እንደ ቤዛ አይነት ጨካኝ ለራሱ ብቻ ለሰው ደንታ የሌላቸው እንደ ፍቅርና ቤዛ ማለት ነው። እንግዲህ ሁሉም ነገር እውነታው እነሱ በድራማ መልክ ቢያመጡ እውነታ ነገር ነው እያሳዩን ያሉት ማለት ነው። በጣም ነው ደስ ይለው ድራማቸው፣ እጅግ በጣም ብዙ ነገር የሚያስተምረን በጣም ደስ የሚል ድራማ ነው። ሰላም፣ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይን ያለው ፈጣሪ የተመሰገነ ይሁን እናንተም ሰላም እንደምትሆኑ ልኝ ተስፋ አድርጋለሁ። እንኳን ወደ ቻናሌ በሰላም መጣችሁ። እኔ ያለው ፈጣሪ የተመሰገነ ይሁን ክብር ምስጋና ይድላስለ ፈጣሪ ሰላማችሁ ይብዛልኝ። በያላችሁበት ቦታ በያለም ዳርቻ ፈጣሪ ሰላም ለሰው ልጅ በሙሉ ከሰላም የሚበልጥ ነገር የለምና ለሰው ልጅ ፈጣሪ ሰላሙን ያድለው ማለት ነው። ሀገራችን ሰላም ያደርግልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻ ሰጥቻለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቻናሌን ቤተሰብ ይሁኑ፣ ወደ ቻናሌ ይቀላቀሉ፣ አበረታቱኝ። መልካምና ለራስ ነው፣ አይከፈልም ማለት ነው። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። አዲስ ቪዲዮ እየ ሲመጣ እንግዲህ ሬታ አሹን እንደምታፈቅረው ነገረችው። ማለት ነው እንግዲህ ወይ ፍቅር አሉ በጣም ደስ የሚሉት ተዋናዮች ናቸው። እንግዲህ የሚጫወቱት ገጸ ባህሪያቸው እጅግ በጣም ነው የሚመቸኝ እኔ። በጣም ደስ የሚል ድራማ ነው ማለት ነው። ባፑሌ እንግዲህ በጣም ከሊሊ ጥገታ በኋላ ነው ወደዚህ ቤተሰብ የተቀለቀለው። በጣም እንግዲህ ደስ የሚል ልጅ ነው ማለት ነው። ደርብቤ ያለ የማይንቀለቀል ልጅ ነው። እሱም የሚጫወት ገጸ ባህሪ በጣም ነው ደስ የሚለው እውነት ለመናገር ማለት ነው። ሁላቸውም የሚጫወቱ ገጸ ባህሪ እጅግ በጣም ደስ የሚል ከሰው ጋራ እንዴት ሆኖ መግባባት እንደሚችሉ ጥሩ ገጸ ባህሪ ነው የሚጫወቱት፣ ማለት ነው ከሁሉም የሚለየው ገጸ ባህሪ ለእኔ የሚለይልኝ ገጸ ባህሪ አደና ሊሊ የሚጫወቱ ገጸ ባህሪ እጅግ በጣም ነው ደስ የሚለው። ማሚ እንግዲህ ማሚ ሁሉንም ልጆቿን አንድ ላይ ሰብስባ ለምን እንደዚህ ያደረግ ለሚን ለምን እንደዚህ ያደረግ ብላ ሁሉንም እኩል የሚትቆጣ እናት ናት ማለት ነው። ማሚዬ እንግዲህ በጣም ደስ የሚትል እናት ነሽ ማለት ነው። በጣም ነው የምወድሽ፣ በጣም ነው ማከብርሽ። በዚህ አጋጣሚ እነግርሽ ፈልጋለሁ። እኔ እናት በጣም ነው ደስ የሚትለኝ እኔ ማሚ ማለት ነው። እናት እንግዲህ እንደዚህ ነው እናት ማለት ለሁሉም ልጆች እናት ሆና ሲያጠፉ እኩል ስትቆጣ፣ እኩል ስትቀጣቸው በጣም ነው ደስ የምለው ማለት ነው። ማሚ የፈጣሪ እድሜና ጤና ይስጥሽ። በጣም አሪፍ ስራ ነው እየሰራሽ ያለሽው ከልጆች ጋር ተሰብስበሽ ማለት ነው። በጣም ነው ደስ የምለው እውነት ለመናገር እጅግ በጣም ብዙ አስተማሪ የሆነ ድራማ ነው ይዛችሁልን የመጣችሁ። እንግዲህ ቤዛ ኩሽና ውስጥ መታ ከአዴ ጋር እየተጨቃጨቀች እየተነካረከች ነበረ ማለት ነው። ፍቅርም ከኋላ መታ፣ እንግዲህ ከአዴ ጋር ተያያዙ ማለት ነው። አዴ እንግዲህ ከዴቭ ጋር ሆኛለሁ፣ ፍቅር መቼም እሱ ያንቺ ሊሆን አይችልም፣ እንግዲህ ዴቭ ከዚህ በኋላ የኔ ነው እሱን በመጠበቅ ጊዜሽን አታጥፊ፣ ጊዜሽን ተጠቀሚበት እያለች እንግዲህ ልክ ልኳን እየተናገረች ነው። እንደ በፊቱ እየፈራቻት አይደለም ማለት ነው አደይ እንግዲህ ደፋር ሆናለች ማለት ነው። አዴ እንግዲህ ደፍ ካጠገቡ ከሆናትን በኋላ በጣም ደፋር እና ጎበዝ ልጅ ሆናለች ማለት ነው። መልስ አሰጥም ነበረው መልስ መስጠት ጀምራለች ማለት ነው። በጣም ነው ደስ የምትኝ አድዬ፣ በርቺልኝ የኔ ቆንጆ። በጣም እጅግ በጣም አስተማሪ ያለው ነገር ነው። ገጸ ባህሪ ነው የሚትጫወች ማለት ነው። ሰው ቤት ስንሰራ እንግዲህ እጅግ በጣም ብዙ ነገር ያጋጥመናል። ሰዎቹም ተከታዮቻቸውም እንግዲህ የቤት አመራራቸውም ትንሽ ከበድላል ማለት ነው። ሰዎች ስንባል እሱን ሁሉ እንዴት ሆነሽ እንዴት ተቋቁመሽ እንዳለፍሽ፣ እንዲ በዚህ ደረሻ እንዴት እንደደረስሽ፣ እንዴት ሆነን ሰው ቤት ስንሆን እንዴት መሳለፍ እንዳለብን፣ ሰዎች የሚሉንን ሰዎች የሚናገሩንን ትተን አላማችን ላይ ብቻ ትኩረት እንድናደርግ ነው እያስተማርሽኝ ያለሽው እያሳየሽ ነው ያለሽው ማለት ነው። አደዬ በጣም ነው የምንወድሽ የምናከብርሽ። እጅግ በጣም ደስ የሚል ገጸ ባህሪ ነው የምትጫወች ማለት ነው። በጣም ደስ የሚል ገጸ ባህሪ ነው የምትጫወቺ። በጣም አስተማሪ ብዙ ነገር የሚያስተምረን ደስ የሚል ድራማ ነው። እናመሰግናለን አድዬ በርቺልን ማለት ነው። ደፍ እንግዲህ በጣም ትግስተኛ ወንድ ነው ማለት ነው። ሁሉም ነገር ተስፋ ሳይቆርጥ በተስፋ ጠብቆ አደይን እንግዲህ በመጨረሻ የራሱ አደረጋት ማለት ነው። እንግዲህ ትግስት መራራ ናት፣ ፍሬ ጣፋጭ ነው የሚባል አባባል አለን እና አደይ እንግዲ በትግስትና እና መጨረሻ ላይ አደይ በእጅ አስገብተዋል ማለት ነው። ዴፍ እንኳን ተሳካልክ ወንድሜ፣ ዴፍ በጣም ደስ ይላል ማለት ነው። ሰው ያሰበውንና እያለመው የፈለገውን ነገር ይሁን ነገር ሲያገኝ በጣም ደስ ይላል ማለት ነው። እጅግ በጣም ደስ የሚል ድራማ ነው ይዛችሁልን የመጣችሁ ማለት ነው። እናንተ በድራማ መልክም ይዛችሁ ብትመጡ እንደዚህ የሚሆኑ የሚያደርጉ የሚፈጽሙት እጅግ በጣም ብዙ ነገር አሉ ማለት ነው። እጅግ በጣም ብዙ ሰዎች አሉ፣ በጣም ለሰው የሚራሩ፣ ሰው ላይም የሚጨክኑ ክፉ ሰዎች አሉ ማለት ነው። እንደዚህ አይነት አስተማሪ ምርጥ ድራማ ይዛችሁ ልጅ ስለመጣችሁ እጅግ በደንብ በጣም እናመሰግናለን ማለት ነው። በርቱልን ቻናላችሁ ላይ እየገባችሁ እንግዲህ ሰፖርት እናደርጋቸው፣ መልካም እና ለራስ ነው አይከፈልበትም። ውድ ቤተሰቦቼ፣ ዛሬ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቻል ቆዩልኝ። ፈጣሪ ሀገራችን ሰላም ያደርግልኝ። ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ሰላም ለሰው ልጅ በሙሉ። እያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም ለሀገራችን